ዛሬ ግን ያለው ትሮሽ አስማት አስጠቀምሽ? እንዴት በጊዜ ተነሳሽ? ነው ምን ሽ ቀባሽ ፊት ጭር ብሏል። እንደተነሳክ ስለሆነ ጸጉር ቤትም እገባለሁ እያልኩ ነበር። እኔ እሰራ እኔ እንጃ እኔ እሰራለው ቁርስን ብለ ጠቆርጭ ምናምን ተስተካክዬ ልምጣ አጥበክ ምናምን ስማኝማ፣ አዳር አሪፍ ነበር። ተመቸ። ሶፋ አሪፍ ነው፣ ግን ሌላ አማራጭ እንፈልግ ካልሆነ። ማለት ወይ ነን ሶፋውን እንቀይረው። ኧረ ጣጣ የለውም። ኖርማል ነው። በነገራችን ላይ መኪና በጣም ያምራል። አምሮበታለ ጸድ ሆናለች። የምትገኙ ደግሞ አንተም ቀይ ነው የለበስከው። በቃ ይሄ መኪና ቀይ እንትን ካረክ በኋላ ከዚ በኋላ ጫማህ ራሱ ቀይ ነው። ቀይ በነጭ ግማን ጠርቶሽ፣ ኒርሽ ሰው ፈልጎኝ አከራያችን ምናምን ምን አለች? አይ እንትን ምን ነበረ፣ ቆሻሻ የሚወጣበትን ቀን ምናምን እየነገረች ነበር። ያለ ቀኑ ካወጣን ምናምን ቅጣት አለው። ከዚህ በኋላ አዎ በር ላይ ኮ ተለጥፎ አላነበሽም እንዴ? አላየውትም ነበረ። ከዛ ይህን ነገር እስክታዩት ምናምን ብላ ጠርታ ነገረች። እኔ ቀድሜ ኮን ያየት ከአንቺ እኔ እኮ ችግር አለብኝ። ምንድነው? ማክሰኞና አርብ ነ ሳወጣ አይታኝ ነው መሰለኝ የነገረችኝ። ኦኬ ከሷ ጋር ነበር እያወራሽ የነበሩ አ ከሷ ጋር ነበር አንዳንድ ነገሮችን እየነገረችኝ ነው የነገረች ምናምን። አይ ኖርማል ነው። እና ከዚህ በኋላ ደግሞ ያው ሰው አብሮሽ እየኖረ ስለሆነ ቤት ኪራይ ልጨምር። ጨምር ማለት ምን ማለት ነው? ቤት ኪራይ ላይ ጨምር። እኔ እንጃ ቤት ኪራይ ላይ ጨምር ነው ከሰው ብቻሽን ስለሆንሽ ነበር። በዛ አብሮሽ አልተዋልሽም እንዴ ስትገቢ ተዋው እያለው ግን ውሉን አፈርሳለሁ እ ታፍርሳ፣ ምን አገባንኛ? እንለቃለና። ትቀልጃለሽ እንዴ ምን ማለት ነው? እንዲህ የሚባል ነገር። እሺ፣ ለማንኛውም ስማኝማ፣ እንዴት ነው ሶፋው ግን? አይ ተመችቶኛል። አንቺ አጨነቂ። ኖርማል ነው ማለት ነው። እንዴት አልጨነቅም እንዴ እኔ ለአንተ ካልተጨነቅኩ፣ ለማለጨነቅ። ኖርማል ነው፣ እኔ ተመችቶኛል። ተው ማርያምን፣ እውነቱን ንገረኝ የምር። እኔ እንዳይሰማኝ፣ እንዳይደብረኝ፣ እንዳልጨናነቅ ብለህ ነው አደለ? ማርያምን አደለ? ኖርማል ነው። የምርህን ነው በእውነት

ወይስ ራስን ፈርተው ነው። ስለሆነ ነው ማመን ያለ ማመን ጉዳይ ነው። ምንም አይደለም፣ ግን አለው ልክ የሚባል ነገር ቢሆን ባውንደሪ ና ልክም አይደለም። ኦሬዲ ሴት ቤት ነኝ አይደለም በቃ ሴት ቤት ሆኜ ላይ ራሴን መጠበቅ ባለብኝ ልክ እጠብቃለሁ። ማለፍ ያለብኝ ነገር ማለፍ የለብኝም። እሱም አውቃለሁ እኮ ምን ያክል ገደብህ እንደምጠብቅ አውቃለኝ ግን ደግሞ ሆነ እኔ ራሴ ፈቀድኩልህ ማለት እስከ ዛሬ ኔ ወይ እኔ እንትን ስለምኮሳተርብህ ቶሎ ክላሴን ስለምዘጋብህ ለምንገባ ክላሴ ስለምልህ ሊሆን ይችላል ከዚህ በኋላ ግን እኔ ራሴ ፈቅጃለሁ ለመሰለ ደወለ አንቺ አይደብርሽም እንዴ ስንት ነገር አሳልፋችሁ አንዳንድ ምናምናችሁ ነው ሁለት አመት ሊሆናችሁ ነው ምን ችግር አለው አብሮሽ ቢያድር እና ግዴታ አብረን ማደር አለብን ሰጠ አሉ እንግዲህ ምን አገባሽ? እኔ እኮ ስለ ሰው ምናምን አግብቶኝ እኮ አይደለም። ልክ ስለሆኑ ነው ልክ እኮ ልክ ልክ በቃ የተፈጠረውም ነገር ቢፈጠርም ሰው እኮ እኔ ደውሎ እንደዚህ የሚልች ስለእኔ አይመለከትም። ምንም ነገር ከተፈጠረ ደግሞ አለ አደለ አራቱ ልጆች ናቸው ሊፈጠሩ የሚችሉት። እና ታዲያ ምን ቀልድ ነው? አራቱ ልጆች ምን ቀልድ ምናምን ሳይሆን ቢፈጠሩም ያመንበት ነው የሚሆነው። ማለት እኔ ያመንኩበት ነገር አይደለም እስቲል ነው አሁን ላይ አራቱ ልጆች ኖ ልጆቹን ታያቸው እሱ እንደ ዕቅድ የተያዘ ነገር ቢፈጠሩ ምናምን የሚባል ነገር የለም። እንደዚህ ብሎ ቀልዳለ እሱ አሳስቦ ከሆነ ኮን ነፃነት እየሰጠውክ ነው ወይዘሪ፣ ችግር የለውም። ተመችቶኛል። እንዴት ሴትና ወንድ አንድ ላይ ይኖራሉ የሚለው ነገር ለክብራችሁም ለስማችሁም ትጠነቀቃላችሁ። ፋሚሊም ደስተኛ አይሆንም ብላችሁ ታስባላችሁ። እና እግዚአብሔር ይመስገን በእርግጥ ያው ፋሚሊዎች የሚረዱኛል እና ተረድተውኝ ነገሮችን ያው ቅድሚያ ያደረግኩት ምንድነው ፋሚሊን ማስፈቀድ ነበረ፣ ማውራት ነበር። ለምን ቪዲዮ ሊያዩ ስለሚችሉ፣ ድንገት እንዴት እንደዚህ አይነት ነገር ይፈጠራል ምናምን ነገር ብለው ሊናደዱ ስለሚችሉ ሳወራቸው፣ ጋሽዬንም እናቴንም ሳወራቸው ችግር የለውም ልጄ፣ ያትጨነቂ አንቺ ብቻሽን ስትሆኝ ብዙ ነገሮች ሊደርሱብሽ ስለሚችሉ፣ ብሩኬ አብሮች መሆኑ ጥሩ ነው። ብሩኬ ደግሞ ልጃችን ነው ምናምን ነገር ሲልኝ በጣም ነበር ደስ ያለኝ እና እናንተም ደግሞ ፈቃደኞች ነበራችሁ። ብዙ ሰው ያው እንዴት ሴትና አንዳንድ ላይ ይኖራል፣ ምናምን ብላችሁ ብዙ ነገር ስም ልታጠፉ ትችላላችሁ ምናምን። ግን አብዛኞቻችሁ ደግሞ ደስተኞች ናችሁ፣ እኔና ብሩኬ አብረን በመኖራችን እና ያው፣ እኔም ሰው መልመድን እፈራለሁ። አሁን ብሩኬን ለምጄ ለምጄ የሆነ ሰዓት ነገሮች ሲስተካከሉ ወይ ቤት ስቀይር ምናምን፣ ብሩኬ ራሱን ህይወት መኖር ሲጀምር እንዴት እንደመሆን አላውቅም፣ ግን እሱ ማሰብ አልፈልግም። ዛሬም ብቻ ደስተኛ ሆኜ ልኑር እና ለማንኛውም፣ ዛሬ መጣሁት እሱ በተኛበት ምን አስቤ እንደሆነ ታውቃላችሁ። ብዙ ሰው አብረን በመኖራችን ደስተኛ ነው። እና አሁን ደግሞ ሶፋ ላይ መተኛት የለብህም ከዚህ በላይ ሶፋ ላይ እንዳትተኛ እና አብረህኝ እንድትተኛ ፈልጋለሁ። አልጋ ላይ አልጋ የለመድክ ልጅ፣ ፍራሽ የለመድክ ልጅ፣ አንተ የምታክል ረጅምዬ ሰውዬ እንዴት ነው ሶፋ ላይ የምትተኛው? ጥፍጥፍ ብለህ በጣም እያሳዘንከኝ እያሳሳኸኝ ስለሆነ አብረህኝ እንድትተኛ ፈልጋለው እለዋለሁ። ከዛ ምን እንደሚል አላቅም። ምን እንደሚሰሙ አላውቅም። ግን እርግጠኛ ነኝ ፍቃደኛ አይሆንም። ምክንያቱም ከኔ በላይ ስለ እኔ ስም ስለ እኔ ክብር ይሆናል። አይደለ ቦታ እንድሰጠው ለራሴ የሚያደርገኝ ሰው እሱ ነው እና በእርግጥ ብዙ ነገሮች በብዙ ነገሮች ቢያናድደኝም ግን በሴትነቴ አይደራደርም። ብሩኬ በጣም ደስ የሚለው ባህሪው ይሄ ነው እና እኔ ላይ ብቻ ይሁን ያደረገው ነገር ሰዊ ይገባኛል ላይ ልክ አይደለም። ያደረኩት ነገር እኔ ብቻ አላውቅም። ውስጤ ሰላም አይደለም። እኔ ምን እየተሰማኝ እንደሆነ አላውቅም። እኔ አሁን ቅድም ያው እኔ አልመሰለኝም። ጌታ እኔ ግራ ስለገባኝ ነገር ልክ አይደለም ነው እኔ በቃ እኔ ብቻ ብዙ ነገር እኔ ብዙ መስዋዕት እየከፈልኩ ያለሁ ፍላንች ስል ነው። ጣም ይገባኛል፣ ልክ እንዳልሆነ አቃለሁ። ግን እኔ ሁሉ ነገር እያደረግኩ ያለሁ ፍላንች ስል ነው። አንድ አንችን ለማግኘት ስል ነው። ማርያምን እኔ ሁሉ መስዋዕት እየከፈልኩ ያለሁ። ብዙ ነገርም በቃ ሁኛለሁ፣ ብዙ ነገር ተደርጎብኛል። እኔ ሁሉ ነገር እዩ ከያለው ራሴን እስከ ማጥፋት ያደረሰኝ ነገር ነው። ሌላ ምንም ሀሳብ የለውም። ይ ግራ ገብቶኛል። ለዛ ነው ነገራቶችን አስተውል ተረጋ አስቤ ባደርግ ደስ ይለኛል ግን እኔ ብቻ አላውቅም። እኔ እየተጫወተብኝ ያለው ነገር ምን መንፈስ ይሁን ምን። እኔ በጣም ማርያም እንገዳ ገብቶኛል ግዛቤ ታይብዬና እኔ በጣም ደስ ብሎኛል። አንስተሽ ስለወራሽ ብቻ ያ ትልቅ ነገር ነው ለእኔ ማርያምን፣ በጣም ትልቅ ነገር ነው። ዝግጁ ነኝ በቃ የትኛውንም ነገር ለማድረግ ማለት ነው። ምክንያቱም አንቺ አልሽኝ የትኛውንም ነገር እሰማለሁ ምንም ይሁን ማለት ነው። ማለት አይሚ ማለት እኔ እኮ ከአሁን በኋላ እንደዋወላለን እናወራለን ብዬ ነበር ማስበው። አይሚ እየሰማሽ ነው? እኔ በቃ ከአሁን በኋላ አንዴ ስልክ ስላነሳሽልኝ በጣም ደስ ብሎኝ፣ በቃ ከአሁን በኋላ እናወራለን ቢያንስ በአካል እንኳን በአንገናኝ በስልክ እንደዚህ እናወራለን ብዬ ነበር ማስበው። ማረሚ እንዴት አትደውል አንድ ወራ እንደዋወላ አንገናኝ ትያለች ምን ማለት ነው? አይሚ አልገባኝም። አልገባኝ ማሬምንም ብቶኛል አዲስ ሰው ማስቀየም እንደማፈልግ ስለማቅነው እኔ እንደዚህ በሴትና እየወራሽኝ በጣም በቃ ዛዜ ሪስፔክት አድርጌሻለሁ። እኔ ሲጀመር አቅሻለሁ። እኔ በኢየሱስም በጣም ለሰው ልጅ ብለሰው በጣም ትናንት ሀብና አክብራ የምሬን እኮ ነው የምላቸው ሀይሚ ለብሩክ ፋሚሊዎች፣ ለብሩክ ወንድሞች፣ ለብሩክ እናት፣ ለብሩክ ወንድሞች ለቡርኬ ለራሱ ምን አይነት ሪስፔክት እንዳላት በጣም ክብር ያላት ልጅ ናት። በጣም በእውነት አይሚ በዚህ አጋጣሚ ሳላደንቅሽ በፍጹም በፍጹም አላ